ተመልካቾቻችን ላይክ ሰብስክራይብ ማድረጉን ቀጥሉ። ዛሬም የመካከለኛው ምስራቅን ጉዳይ ነግራችኋለሁ። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ጣልቃ ሊገቡ እንደሆነ እየተነገረ ይገኛል። እንዲሁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልቅላታል ኢራን በሚል ከባድ ዋጋ ትከፍላለች የሚል ሐሳባቸውን ሰጥተዋል። ኢራንም ደግሞ አስቸጋሪ የተባለውን በቤርሼቫ የሚገኘውን ሆስፒታል መታለች። ይህም ትችት ቢያሰነዝርባትም በርካታ ጉዳዮች ተፈጽመውብኛል አልያም ጥቃት ተደርሶብኛል ስለዚህ እኔም ምላሽ ሰጣለሁ የሚል አቋሟን እያራመደች ይገኛል ት ቭላድሚር ፑቲን ኢራንን መንካት እጅግ አስቸጋሪ እንደሆነ ጠቁመዋል። በጥቅሉ ሩሲያ ማስጠንቀቂያ ለአሜሪካ ሰጥታለች። በኢራን ጉዳይ ላይ እንዳትገቢ የሚሉትን ጉዳዮች በስፋት እንዳሳቸዋል። እንደተለመደው ቢኒያም ካሴ ነኝ በዓለማችን ፖለቲካ ላይ ዛሬ እጅጉን አስፈሪውና ውስብስብ እየሆነ የመጣው የኢራንና የእስራኤል ጦርነት ጉዳይ ነው። ጦርነቱ በምን መንገድ ይቋጫል? በርካቶች በስጋት እየተመለከቱት ያለው ጉዳይ ከመሆኑም በላይ በግራም በቀኝም ያለውን ውጥረት ለማርገብ ትራምፕም አልሰሩም፣ ፑቲንም ሺ ጂንፒንግም አልሰሩም በሚል በርካቶች ስጋታቸውን እያስቀመጡ ይገኛል። በሌላ በኩል የቻይናው ፕሬዚዳንት ሺ ጂንፒንግ በድብቅ አየር ክልል ጥሰው እንዲሁ ቴህራን ውስጥ የጦር መሳሪያ ልከዋል በሚል እየታሙ ይገኛል። በእርግጥ ምላ ኩ የሚለው በግልጽ ባይቀመጠም ነገር ግን የምዕራቡ ዓለም ሰዎች የጦር መሳሪያ ሊሆን ይችላል የሚል ሀሳባቸውን እየሰጡ ይገኛል። በምክንያት የሚነሳው ደግሞ ሺ ጂንፒንግ በድብቅ አውሮፕላን ወደ ቴህራን አሊያም ኢራን መላካቸው እንደሆነ ተነግሯል። የዓለማችን ፖለቲከኞች በአንድም በሌላ መንገድ ሁኔታውን ለመቋጨት አስቸጋሪውን የዓለም ክፍል ለመቃኘትም ሆነ ይህን ጉዳይ ለመፍታት የኢራንና የእስራኤልን ጉዳይ መፍታት እንዳለባቸው ይነገራል። ለዚህም ነው ዶናልድ ትራምፕ ፑቲን ላስታርቅ ሲሉ መጀመሪያ የራስዎትን ጨርሶ በሚል ሀሳባቸውን የሰጡ ወይም ደግሞ አስቸጋሪውን ነገር መልሰው የነገሯቸው ተብሏል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ስለ አያቶላ አሊ ሀምኒ ግድያ ሲጠየቁ በዚህ ጉዳይ ላይ ማውራትም ማሰብም አልፈልግም በሚል በግልጽ አስቀምጠዋል። ትርጉሙ ያው የማይታሰብ ነው። ከጦርነቱ ይልቅ ሁለቱንም ወገኖች ግምት ውስጥ ያስገባ ሰላም የፑቲን ሀሳብ ሆኗል። ፑቲን እስራኤልና ኢራንን ለአደራደር በግልጽ ቢሉም የትራምፕ መጀመሪያ የራሱ ትኒፍቱ ይህን ካሰቡ አንድ ውለታ ዋልልኝ። የዩክሬን ጦርነት ያቁሙ ሀሳብ ደግሞ ሌላ አስቸጋሪ ሁኔታዎችን ፈጥሯል። ከክሬምሊን ፖለቲከኞች በኩል ያለው ቁርጠኝነት ሰላምን የ ሲመስ በኮኖ ሳለ ከዋይት በኩል ደግሞ ኢራንን የመምታት እየሆነ መጥተዋል። ግራ ያጋባው የእስራኤልና የኢራን ነገር ያደርገዋል። ሚስጥራዊ የኢራን የኒክሌር ማብለያ ጣቢያ ፎርዶ በአሜሪካ ቦምብ ጣዮች ካልሆነ በስተቀር ማለትም በሺህ ፓውንድ ቦምብ ካልሆነ እጅጉን አይመታም፣ አይታሰብም በሚባልበት አጋጣሚ አሁን ፖለቲካው ተወሳስበዋል። ታዲያ አሜሪካ ጂቢዩ 57 ኤቢ ብቸኛው ወደ መሬት ዘልቆ የሚገባ የዓለማችን ኒክሌር ያልሆነ ግን አጅጉን አስቸጋሪ ጥቃት ሰንዛሪ ቦምብ በፎርዶ ላይ ካረፈ ሁኔታውን ይቀይረዋል፣ በሚበልበት ሰዓት ሁኔታዎች ደግሞ ሌላ መልክ ይዘዋል። እኛ በዓለም ላይ የተሻለውን የጦር መሳሪያ አለን፣ በዚህ ጦርነት ታዩታላችሁ። የማይታዩ አውሮፕላኖች አሉ፣ ሊለዩ የማይችሉ ማንም ሊያያቸው አይችልም። እስካሁን ከእኛ የቀረበ የለም፣ እንርቃችኋለን ለዚህም ትራምፕ እያሰቡበት ነው የሚል መረጃ መውጣቱ የኢራን አብዮታዊ ዘብ ኃይል ደግሞ የእስራኤል ኒኩሌር ጣቢያ ኢላማ አደረገ መባሉ ሁኔታው ውስብስብ መሆኑን ሊጠቁም ይችላል። በሌላ አጋጣሚ ደግሞ ከሩሲያ በኩል ነገሩን የሚያረጋጋ መግለጫ መውጣቱ በእርግጥም መልካም አንዳች ነገር ሊፈጠር ይችላል የሚል ትርጓሜ ያሰጠዋል። እስራኤልና ኢራን መጠቃቀታቸውን ቀጥለዋል። በሌላ በኩል ደግሞ ኢራንም ሚሳኤሎቿን እያመናመነች ልትሄድ ትችላለች። የእስራኤል አየር ላይ መከላከያ ስርዓቶችን በቅርቡ ሊጠናቀቁ ይችላሉ የሚለው ወታደራዊ ግምገማ ሳይወዱ በግድ ጦርነቱን ሁለቱም ኃይሎች ሊያቆሙት እንደሚያስገድዳቸው ይነገራል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰበብ እየፈጠሩ ወደ ኢራን ጦርነት ለመግባት ሀሳብ ሰጥተዋል፣ አጽድቀውት ዓለም የሚቀራቸው የመጨረሻ ውሳኔ ብቻ ነው መባሉም የስጋቱን መንፈስ ዓለም አቀፋዊ አድርጎታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የዓለም አቀፉ የአቶሚክ ኃይል ድርጅት ኢራንን ለማስመታት ሁኔታዎችን እያመቻቸ ነው በሚል ሲወቅሱ፣ የኤጀንሲው ዋና ዳይሬክተር ደግሞ በተቃራኒው ራፋኤል ግሮሲ ኢራን የኒክሌ ስጋት የሚሆን ጉዳይ አላየውባትም የመታጠቅ አዝማሚዋንም እንዲሁ አልተመለከትንም ማለታቸው ያልተግባባው መካከለኛው ምስራቅ ለማለት የሚያስደፍር አድርጎታል። ይህ ሁሉ የፖለቲካ ትርምስ ባየለበት ሰዓት የሩሲያው ፕሬዚዳንት ቪላድሚር ፑቲን የኢራን የኒውክሌር መርሃ ግብር ይቀጥላል፣ የዓለም ማህበረሰብ ለፖለቲካዊ አመራር ዘብ መቆም አለበት ብለዋል። ፑቲን እስራኤል አሊያም አሜሪካ ባያቶላ አሊ ሀምኒ ላይ ግድያ ለመፈጸም ስላላቸው አቋም ሲጠየቁ ለጥያቄያቸው እጅጉን የተስማማው ትክክለኛው ምላሼ ስለዚህ አማራጭ ማውራት እንኳን አልፈልግም ነው በሚል በግልጽ አስቀምጠውላቸዋል። ያ ማለት አያቶላ አሊ ሐመኒን ማስገደል አደጋው የከፋ መሆኑን የሚጠቁም ሞስኮን ቢሆን በጦርነቱ ላይ ሊተሳተፍበት የምችለውን አጋጣሚ የሚፈጥር ነው የሚል ትርጓሚ ይሰጠዋል። ፑቲን በዚህ ጦርነት ያላቸው አቋም ውጥረት አርጋቢ እንጂ አባባሽ እንዳልሆኑ በግልጽም ያስተዋለ ጉዳይ ሆኗል። በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚክ ፎረም ላይ ነው ይህን ያሉት። የክሬምሊኖ ፑቲን ጠቅላይ ሚኒስትር ቤንያሚን ኔታኒው እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የአያቶላ አስተዳደር ልክ እንደ በሽር አላሳድ መወገድ አለበት ብለው ያምናሉ። እናም ሩሲያ በሱሪያ ያጣችውን ብርቱ ደጋፊ በተመሳሳይ በኢራን ካጣች በግልጽም ዓለም አቀፍ ተጽዕኖ ፈጣሪነቷ ከመግለጫ ያልተሻገረ ይሆንባታል። እንደማስበው ይህኛው ለጥያቄያችሁ ትክክለኛ ምላሽ ይሆናል። በእንዲህ ዐይነቱ ጉዳይ ላይ ማውራት እንኳን አልፈልግም። እንደሚታወቁት ሩሲያና እኔም በግሌ ከፕሬዚዳንት ትራምፕና ከጠቅላዊ ከጠቅላዩ ሚኒስትር ቤናሚን ኔታናው ጋር ተነጋግረናል። ሁል ጊዜም ዓላማን ታሳካለ ወይስ አታሳካም የሚለውን ማለት አለብህ። ማለቴ ነገሮችን ስጀምራቸው when ለዚህም ነው ፕሬዚዳንት ቨላድሚር ፑቲን አያቶላህን አሊያም የኢራንን አሁናዊ ፖለቲካ ማዳን ሞስኮን በዓለም መድረክ ላይ ማጉላት መሆኑንም በተመሳሳይ እያሰቡበት የሚገኘው። በደማስቆ ፑቲን እጃቸውን ከሰጡ በብርቱዋ ቴራን ደግሞ ከደገሙት ሞስኮ በዓለም ፖለቲካ ላይ ዋጋዋ እዚህ ግባ የሚባል አይሆነም። ታዲያ ፑቲን እጃቸውን አጣጥፎ ይቀመጣሉ ወይ የሚል ጥያቄም የሚነሳው ከዚህ የፖለቲካና የስትራቴጂ ጠቀሜታ አንጻር ነው። ምንም እንኳን ከኔታንያሁ ማስፈራሪያ ቢደርሰውም የኢራን ሕዝብ ከመንግስቱ ጎን በብርቱ ቆሟል ያሉት ፕሬዝዳንት ቪላድሚር ፑቲን እስከ መጨረሻው ሰላም ለማምጣት ውጥኑ እንዳላቸው ያስረዳሉ። ሩሲያ ጥር ላይ ከኢራን ጋር የስትራቴጂክ ትብብር ብትፈራረምም እስካሁን የጦር መሳሪያ አልሰጠችም። ነገር ግን በኢራን የኒክሌር ጉዳይ ላይ አሁንም አበክራ እየሰራች ነው፣ የረዳናትም ነው በሚል በግልጽ ለማስቀመጥ ሞክረዋል። ምንም እንኳን እስራኤል ከባድ የአየር ላይ ጥቃት ብትሰነዝርም የኢራን የኒክሌር ፕሮግራሞች በምድር ውስጥ አሉ፣ ምንም የሆኑት ነገር የለም በሚል ፑቲን አረጋግጠዋል። ከሁለት መቶ በላይ የሩሲያ ባለሙያዎች ሩሲያ በ የተገነባችው ቡሻህር ኑክሌር ጣቢያ ላይ ስራቸውን ቀጥለዋል ምንም ሊሆኑ አይችሉም ከእስራኤል ጋር ደህንነታቸው እንዲጠበቅ ተስማምተናል ማለታቸውም እንዲሁ ፑቲን ተሰምተዋል ለዚህም ነው ማንም ይሁን ማን በአንድ ሀገር የውስጥ ፖለቲካ ላይ ሚና ሲኖረው ከጥቅሙ እንጂ ያን ያህል የሀገሪቱ ህልውና ቦታ የለውም እንዲሉ የሚያደርገው ያም ሆኖ ግን ፑቲን መንገዳቸው ሁሉ ሰላም በዛ ላይ ኢራንን የመጠበቅ ሆኗል እስከምን ሊዘልቅ ይችላል የሚል ጥያቄ እንዳለ ሆኖ ከዚህ ባሻገርም ቻይና ሚስጢራዊ በረራ ወደ ኢራን ማድረጓ መነገሩ ምናልባትም ዛሬ ዩክሬን ቤጂንግና ሞስኮ በቴህራን ላይ የሚጨክል ልብ እንደሌላቸው የሚጠቁም ያደርገዋል። ዘቴሌግራፍ ቻይና ምስጢራዊ የጉዞ አውሮፕላኖችን ወደ ኢራን ልካለች ሲል አስነብቧል። አርብ አንድ የጭነት አውሮፕላን በቀጣዩ ቀን ሁለተኛው፣ ሶስተኛው ደግሞ ከቻይናዋ ሻንጋይ ሐሙስ የተነሱ ሲሆኑ በቀናቱ ሶስት በረራዎችን ማድረጓ በዚህ በተዘጋገው የአየር ክልል ላይ ትርጉሙን የተወሳሰብ አድርጎታል። መረጃዎች እንደሚያሳዩት የአውሮፓን የአየር ክልል ሳይነካ በምዕራብ አቅጣጫ በሰሜን ቻይና በኩል ካዛክስታንን አልፎ በደቡባዊ ኡዝቤክስታን እንዲሁም እንዲሁም ቱርክምንስታን ተሻግሮ ወደ ኢራን አየር ክልል ሲጠጋ ከራዳር ዝቅ ብሎ አውሮፕላኑ መብረሩ ተስተውሏል። ወደ ሉክዘምበርግ የተጓዘ መስሎ ምንም አይነት የአውሮፓን አየር ክልል ሳይነካ ግን ቴራን ገባ ነው ጉዳዩ። ታዲያ ምዕራቡንና የበረራ ባለሙያዎችን እያነጋገረ ይገኛል። ከዚህ አንጻር ነው ምስጢራዊው በረራ ከቻይና ወደ ኢራን የሚባለው። አውሮፕላኑ በተዘጋ አየር ክልል ጥሶ እንዴት ገባ ብቻ ሳይሆን ጥያቄው ምን ይዞ ይሆን የሚለውም አነጋጋሪ ሆኗል። በተለይም መድኃኒት ወይስ ምግብ አሊያም የጦር መሳሪያ በርካቶች ሀሳቦችን እያነጋገረ ነው። የጦር መሳሪያ ሊሆን ይችላል የሚለው በእርግጥም የተለያዩ ሀሳቦችን ከተለያዩ አቅጣጫዎች እንዲመጡ አድርገዋል። ቻይናም ሆነች ኢራን በዚህ ጉዳይ ላይ ምንም ያሉት ነገር የለም። በተለይም ቦይንግ ሰባት አራት ሰባት ደግሞ በአብዛኛው ወታደራዊ ቁሶችና የጦር መሳሪያዎችን በማጓጓዝ ይታወቃል ሲሉ ወታደራዊ ተንታኞች ያስቀምጣሉ። ቻይናና ኢራን ስትራቴጂክ ወዳጆች ሲሆኑ አሜሪካ መራሹን ያለም ስርዓት በመቃወሙና የብዙዎችን አለም ያሻል በሚል ከሩሲያ ጋር አብረው የሚሰሩ ኃይሎች በመሆናቸው በእርግጥም ጉዳዩን አሳሳቢ ሊያደርግባቸው ይችላል፣ ለምዕራባውያን ፖለቲከኞች። በዛ ላይ ኢራን በቀን ሁለት ሚሊዮን በርሜል ነዳጅ ለቤጂንግ በማቅረብ ስለምትታወቅ መረዳዳታቸው ግልጽ ሆኗል። ቻይና ግብጽ፣ ቱኒዚያና ብሪታንያ ውስጥ የሚገኙ ኩባንያዎችን በመጠቀም አንድ ቢሊዮን ዶላር የሚገመት ሰዋል በአውሮፕላን ወደ ሊቢያ ልካለች፣ በዛውም ነዳጅ አግኝታለች የሚል መረጃ ሞጥተዋል። ይህ አይነቱ አኬድ ደግሞ ኢራን የሚባለውን ያህል ከሺ ጂንፒንግም ሆነ ከፑቲን ድጋፍ አጣች ማለት አዳጋች ያደርግባቸዋል። ምን እንደምናደርግ አታውቁትም ላረገውም ላላረገውም እችላለሁ ምን እንደማደርግ ማንም አያውቅም? ኢራን ከባድ ችግር ውስጥ ናት ይህንን ልነግራችሁ እችላለሁ መደራደር ይፈልጋሉ እኔ የምለው ደግሞ ለምን ቀድማችሁ አልተደራደራችሁም ነው ይህ ሁሉ ውድመትና ሞት ሳይመዘገብ ከሁለት ሳምንታት በፊት ለምን ከኔ ጋ አልተደራደራችሁም የዓለም አቀፉ የአቶሚክ ኃይል ድርጅት አይኤኢኤ ኢራን የኒውክሌር ጦር መሳሪያ ለመስራት ዝንባሌ እንዳላት የሚጠቁም ግልጽ መረጃ የለም ማለቱ ደግሞ ምን ታስቡ ዱላው ኢራን ላይ በረታ የሚል ጥያቄ እያስነሳ ነው። ለሁለት አስርት ዓመታት ድርጅቱ ለመቆጣጠር ሞክረዋል። ወደዛ የሚወስድ አዝማሚያ አላየሁም ብለዋል። ራፋኤል ግሮሲ ናቸው ይህን ያሉት። ያየነውና መሬት ላይ ያለውን ነው የምንነግራችሁ በሚል አረጋግጠዋል ግሮሲ በእርግጥ የአያቶላህን አስተዳደር ማንሳት ጠቅላይ ሚኒስትር ቤንያም ኔታንው ያስቀመጡት ጉዳይ በመሆ ሆኑ ከዛሬው የፖለቲካ ውጥረት ጋር አብሮ ሊታይ የሚችል ሆኗል። አሜሪካና እስራኤል ኢራን ኒኩሌር ለመታጠቅ ተቃርባለች የሚል እምነት እንዳላቸው ይታወቃል። በሌላ በኩል በድርጅቱ መርህ አልተጓዘችም የሚል ክስ ማቅረቡም አይኤኢኤ አይዘነጋም። በተቃራኒው ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን እንድትመታ ድርጅቱ እያመቻቻት ነው በሚል እየወነጀሉ ይገኛል። ይህ ሁሉ ውዝግብ በበዛበት በሚስጥራዊና ድብቁ በተራራዎች መሃል የተዘጋው ፎርዶ የኒኩሌር ማብለያ ጣቢያ ጉዳይ አደገኛ ለእስራኤልና አሜሪካ ሆኖባቸዋል። እስራኤል ለ ለማውደም ሙከራ አድርጋለች፣ ግን እጅጉን ጥልቅ መሆኑ አደገኛ ሆኖባታል ከመሬት በታች ጥልቀቱ የዩናይትድ ኪንግደምና ብሪታንያን የሚያሳስረውን ዋሻ ቻናል የሚልቅ መሆኑ በቀላሉ ለመመታት የማይታሰብ አድርጎታል። ኢስራኤል አሉ የተባሉ እንደ ጂቢዩ 57ቢ ቦምቦች ጭምር ዘልቀው የማይገቡት ሆኖ ፎርዶ ምናልባትም የመካከለኛው ምስራቅን ጦርነት መልኩ ሊለውጥ የሚችለውን አጋጣሚ የሚፈጥረውን ጥቃት ማድረስና ማብለያውን መምታት የምትችለው አሜሪካ ብቻ እንደሆነች ይነገርላታል። አሜሪካም ያን አ አደገኛውን ቦንቧን ከኒኩሌር የተለየ አስቸጋሪውን ዓለም ምናልባትም ልታወግዘው ሰው የምትችለውን ጥቃት ከፈጸመች ብቻ እንደሆነ ተነግሯል። ጂቢዩ 57 ኤቢ የተሰኘውን መሬት ደርምሶ የሚገባ እንዲሁም አስቸጋሪ አደጋ የሚፈጥረውን ካልሆነ በስተቀር እንዲህ አይነቶቹ አስቸጋሪ ነገሮች ባሉበት አጋጣሚ እጅግ ምስጢራዊ ማብለያ ከቴህራን 96 ኪሎ ሜትር ርቀት በደቡብ አቅጣጫ በቆም ከተማ የሚገኝ ነው። ውጥረቱ መልኩን ለውጧል። ሩሲያ በክሬምሊን ቃል አቀባይ ድሜትሪ ፔስኮቭ አማካኝነት አሜሪካ በዚህ ጦርነት እንዳትሳተፍ አስጠንቅቃለች። የመጨረሻ ነጥቤ የአሜሪካው ፕሬዝዳንት እኛን ለማስፈራራት ያሉት ነገር አለ። አፋቸው ሲከፈት ረበ የለሽና ተቀባይነት የሌለውን ኢራን እንደ ሀገር እጅ እንድትሰጥ ብለዋል። ይህን ለተመለከተ ያስደነግጣል። መጀመሪያ የሚያስፈራሩት የእነሱን ዛቻ የማይፈሩትን ሰዎች ነው። የኢራን ሕዝብ በዛቻ እንደማይናወጥ አሳይቷል። ትራምፕ ጦርነት ውስጥ ሊገቡ ወስነዋል የመጨረሻ ውሳኔው ብቻ ይቀራቸዋል መባሉን ተከትሎ ሞስኮ ቁጣዋን አሰምታለች። ይህ ደግሞ በግልጽ ሞስኮ ከቴህራን፣ ዋሽንግተን ከቴላቪቭ ጎን መሆናቸውን የሚጠቁም እያደረገው ነው። ውጥረቱ ዛሬ በቀላሉ የሚለካ አልሆነም። የእስራኤሉ መከላከያ ሚኒስትር እስራኤል ካት አያቶላ አሊ ኻመኔ ከዚህ በኋላ በሕይወት መኖር የማይገባቸው ሰው ናቸው ማለታቸው አደጋውን መልኩን እንዲለውጥ ያደርገዋል። በቤርሼቫ የሚገኘው የእስራኤል ሶሮካ ሆስፒታል መመታቱን ተከትሎ ነው ይህን ያሉት መከላከያ ሚኒስትሩ ታዲያ ኢትዮጵያ በሕይወት መኖርና አለመኖራቸውን ለመፍቀድ ወታደራዊ እርምጃ መውሰድን አማራጭ ለማድረግ እስራኤል ያን ያህል ጉልበቱ አላት ወይ? በራሳቸው በኢራናውያን ጉልበት ልክ የሚለካ ሆኗል። በካታር የአሜሪካ ኤምባሲ በተጠንቀቅ ላይ ነው። የአየር ኃይሉም እንቅስቃሴውን ለመግታት ተገደዋል። እንዲሁም የእስራኤል መከላከያ ሚኒስትር አራክ የኒክሌር ማብለያ ጣቢያን መምታቱን አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከባድ ዋጋ ትከፍላለች አሉ። እንዲሁም የኢራን የውጭ ጉዳይ ሚኒስቴር ሁሉም አማራጭ በእጃችን ነው አሉ። ቻይና በመቶዎች የሚቆጠሩ በኢራን በእስራኤል የሚገኙ ዜጎቿን አስወጣች። ኬንያ ሁለቱንም ኃይሎች ለማስጠንቀቅ ሞከረች። ከዚህ ባሻገርም የእስራኤሉ መከላከያ ሚኒስትር እስራኤል ካት አያቶላ አሊ ሀመኒን ማስወገድ ግዴታ ነው አሉ። ቱርክ ለተለያዩ ጦርነቶች ተዘጋጅታለች የሚል መግለጫ አወጣ። በቤርሼቫ ሶሮካ ሆስፒታል ላይ ኢራን ከባድ የሚሳይል ጥቃት ፈጸመች። የሚሉት ከሞላ ጎደል ዛሬ የኢራንና የእስራኤል የውጥረት ውሎች ሆነዋል።